ጸደይ ያስጨናቂ አጎት ልጅ ጋር እንጨት እየሰበረች እያለ፣ እኔ እምልሽ፣ ቆይ አሁን እንደዚህ ነው ሁል ጊዜ እንጨት የምትሰብሪው ስትላት፣ አሁን እንደዚህ እንጨት ሰብረን ስንት ነገር አርገን ኖ መሰለሽ የምንውለው፧ አሁን እኳንቺ እንጨት ሰበርኩ ልትይ ነው ስትላት፣ ያው እኔማ ስለማላቀው ነው እኮ ትላታለች። ጸደይም ግን በጣም ጠንካራ ነሽ፣ እውነት ግን ደስ ስትሉ ወይኔ ታድላችሁ። ደግሞ በጣም ባለሙያ ነሽ። በቀደም እኮ ሉል እንደዛ ምግብ ሸጣፊጣር ሲልሽ በጣም ነው ደስ ያለኝ። እውነት እኔም እርግጥ እሰራለው ስትላት፣ አዎ ያው አባቴ በጣም ስለሚወደኝ ከሁሉም ነገር ስራ ስለምሰራ ከሁሉም ነገር ስለምሳተፍ ምግብ እኔ ነኝ የምሰራው እና አባቴ በደንብ አስተምሮኛል እና እግዚአብሔር ይመስገን በጣም ነው የማመሰግነው። ግን ስትላት አረ ምንም ችግር የለውም፣ ታድለሽ ግን ጎበዝ ነሽ፣ ይህ ሁሉ ስራ ትሰሪያለሽ ትላታለች። ግዴታ ነው እዚህ ሀገር እስከ ትኖርሽ ድረስ ስራ ግድ ነው ትሰሪያለሽ። ያውም አሁንስ ብዙ ስራ የለም የእርሻ ሰዓት አይደለም። አሁን የእርሻ ሰዓት ካበቃ በኋላ ነው እናንተ የመጣችሁት እና ለዛ ነው። ምክንያቱም የእርሻ ሰዓት ቢሆን ኑሮ እቤት አሉልም እኔም አንቺንም አላናገርሽም አላዋራሽም ነበር። ምክንያቱም ስራ ስለመውል ይደክመኛል። እዛ ደግሞ መጥቼ ደግሞ ምግብ አበስላለው፣ የቤቱ ስራ ይጠብቀኛል ትላታለች። እሺ አሁን ለእኔ ለነገ ምን ስራ ትሰጭኛለች? አሁን ይህንኛውን ይዘን እንግባ ና፣ ነገ ደግሞ ተነስቼ እንደዚሁ እንጨት ማገዶ ለቅማለው፣ ከዛ ውሃ ቀዳለው፣ ከዛ ደግሞ የቁርስ ነገር ምግብ ነገር ሰራለው ጀራጋግራለው ትላታለች። እና እንደዛ ስትላት ፀደይም ቆይ፣ እኔ እምልሽ እሺ፣ ለእኔ ምን ስራ ትሰጭኛለሽ? ለማንኛውም አሁን አንቺ ይህንን ይዘሽ ሂጅ ወደ ቤት ስትላት፣ እሺ፣ የነገውን ስራ፣ አንዱን ስራ ለእኔ ስጭኝና እኔ ልስራ ትላት አለች። በቃ እኔ እንጨት እለቅማለሁ፣ ምክንያቱም አሁን በቃ አይቸዋለሁኝ፣ መውጫ መግቢያውንም ስላየሁት አይጠፋብኝም። እዚህ መጥቼ እንጨት ብሰብር ችግር አለው? ትላታለች ላይ አንቺማ ገና አዲስ ስለሆንሽ በደንብ አለመድሽም፣ እና አንቺ መምጣት የለብሽም። ግን ደግሞ እኔ ራሴ እሰራለሁ፣ ምንም ችግር የለውም፣ አያሳስብሽ። አንቺ እንግዳንሽ ተኝተሽ አርፍጂ ስትላት፣ ፀደይ ግን በእውነት መስበር መልቀም እፈልጋለሁ እንጨት እና ትቀሰቅሽኛለሽ በጠዋት ትላታለች። እናም ያስጨናቂ ወንድም ልጅም መቀስቀስ አይቻልም፣ ምክንያቱም መተኛት አለብሽ እንግዳ ነሽ ስላለቻት ጸደይ ብዙም ደስተኛ አልነበረችም። እናም ታዲያ አትፈልጊኝም ማለት ነው? እኔ እንዳግዝሽ፣ እንድሰራ ምክንያቱም በዛው ምን ለማመድ ያለው ትላታለች። ጸደይ እንደዛ ስትላት ያችኛዋም እኔም ችግር የለውም። እኔማ ደስ ይለኛል ብታግሽኝ፣ እንግዳ ነሽ ብዬ ነው እንጂ ምንሽካልሽኝ ማ ችግር የለውም እቀሰቀስሽ አለው ስትላት፣ ጸደይ በጣም ደስ ይላታል። አዎ፣ እንደዛ ነው የሚሆኑ። ስለዚህ የጧት መጥቼ ስላየሁት ቦታውን እዚህ መጥቼ እንጨት ለቅ የሚመጣለው፣ ስትላት ደስ ብሏት እሺ፣ አሁን ይህኛውን እንጨት ይዘሽ ሂጂ ወደ ቤት። እኔም በቃ ዝናብ እየመጣ ስለሆነ ወደ ቤት መግባት አለብን ትላታለች። ጸደይም እሽትልና አሁን ይሄኛውን ያዥው ነሰኛው እንጨት ጋር ለቀሚው እንትን ጨምሪውና አስርልሻለሁ። ከዛ ተሸከም ያለሽ እኔም እንደዛው እሸከማለሁ ትላትና፣ እሺ ብለው የለቀሙትን እንጨት ይዘው ወደ ሌላኛው እንጨት ይሄዳሉ። በዛ መሀል ፋንቱ ከባለቤቷ ጋራ ወክ እያደረገች ነበር። አንቺዬ እንዴት ደስ እንደሚል ቦታው! እንዴት ነው የሚያምረው ባክሽ። እንደው መጀመሪያ ግን እውነት መንገዱን ሳስበው በጣም ፈርቼም ልመለስም ሁሉ ብዬ ነበር እኮ ፋንቱ ሲላት፣ እኔ ራሴ ትናንትና እኮ ድንገት እንሄድ ስትሉኝ እኮ በቃ ላለመምጣት ሁሉ ፈልጌ ነበረ። እውነት በጣም ጨንቆ ነበረ፣ በጣም ፈርቼ ነበር። ከመጣው በኋላ ግን እንኳን መጣሁ አልኩኝ እንጂ እኮ ቤት እያለው እኔ ራሴ እኮ የመምጣት ፍላጎት አልነበረኝም። የእውነት ስትለው እውነት ሽን ነው ይላታል። ነው ውዴ። ምን ሆነህ ነው? እኔ መምጣት አልፈለኩም ነበር፣ ግን ደግሞ እዚህ መጥቼ ደግሞ ያስጨናቂ ናጎትም ሳየው ሁሉ ነገር ሳይ በጣም ደስ አለኝ። እናም ሁሉም ነገር በጣም ነው የሚያምረው። በቃ ምን ልበልህ? እንዴት ደስ ይላል ግን ገጠር መኖር ስትለው በጣም አየሩ እነሉልና መቅደስ ራሱ እኮ በቃ የሉም እኮ ከልጆቹ ጋር አብረው ነው የሚውሉት ሉንም እንደው አሁን በቃ ብዙ ነገር ይለምዳል ብዬ አስባለሁ፣ ይላታል። አይ ጥሩ ነው እንደዛ መሆኑም ስትለው፣ አይ አሪፍ ነው። ለማንኛውም በጣም ደስ ይላል ግን እንደው ልጆቹን እንኳ አላየናቸውም ስትለው ግን እኮ የኔ እኮ የተወለድኩበት ሀገር በዚህ በኩል በዚህ አቅጣጫ ነው ትለዋለች። እና ታዲያ እንዴት ነው? እንደዚህ ነው አካባቢ ያው ከወጣሁኝ ስለ ቆየሁኝ አሁን ያለውን ነገር አላውቅም ድባቡን፣ እንጂ በፊት እርግጥ እንደዚህ ነው። ግን ደግሞ በጣም ቆይቻለሁ ከወጣሁኝ እኮ ከሀገር ቤት ትለዋለች። ታዲያ ምን ችግር አለው? ለምን አንድ ቀን ደግሞ እንሄዳለና ወደ አንቺ ሀገር ሲላት፣ እንደስ ይለኛል ብንሄድ ምን ችግር አለው ብለ ነው እንሄዳለን ስትል ትመልስለታለች። በቃ አሁንሽ ወደ ቤት እንሄድ እስኪ ልጆቹን የምናያቸው ትልና ወደ ቤት ይሄዳሉ። ልዑል ከአስጨናቂ አጎት ልጅ ጋራ ማውራት ጀምሯል። እኔ የምልህ ቆይ አቶ አስጨናቂ አጎቴ እኮ የሆነ በቃ ሀገሩ ዝም ብሎ አንተ ጎበዝ፣ ና ጠንካራ ደፋር ካልሆንክ ይደባደባሉ ይላል። እንዴት ነው? ቆይ አካባቢያችሁ ደግሞስ ለምንድ ነው ወደ ከተማ መሄድ የማትፈልገው? ለምን ከተማ አትሄድም? ለምን ልሰራ ነው ከተማ መሄድ ሲለው፣ ምክንያቱም ከተማ ብትሄድ ትንሽ ትሰለጥናለ ከዚህ የተሻለ እርግጥ እዚህ ይሻላል ለሁሉም ነገር ግን ከተማ ደግሞ ብዙ ነገር ማወቅ የምትችላቸው ነገሮች አሉ፣ ሲለው ምን እንድናንተ እዚህ መጥቼ ወገቤ ተናመመኝ፣ ደከመኝ፣ ቆረጠኝ፣ ፈለጠኝ እንድነው እንዴ ከተማ መሄደው እኔማ ከተማ አልሄድም። ምን ሆነ ነው? ለማንኛውም እንደዚህ እንዳትል እዚሁ እንዳያስቀሩህ እሺ፣ ለማንኛውም ሲለው፣ ማለት አዎ እንዳይደበድቡ ነ እዚህ ሀገር ካልነካቸውሃ አይነኩም። እርግጥ እንግዲህ አክባሪዎች ነን፣ ግን ደግሞ ከነካቸው፣ ክብራቸውን የሚነካ ነገር ከተናገርካቸው አይለቁህም ይለዋል። በዛን ሰዓት ሉሊ ይደነግጣል። እውነትም አቶ አስጨናቂ የተናገረው ነገር እውነቱን ሁሉ እንዲህ ይገላሉ፣ ይመታሉ የሚለው እና እሺ፣ አሁን አንተ አታስለምደኝም ተኩስም ሆነ ምንም ነገር ሲለው፣ በቃ ጓደኝነታችን በዚህ ከቀጠለ እንኳን ማስተምርካ አይመስለኝም። ለማንኛውም ራስን ጠብቅ ይለው ና ያስጨናቂ አጎት ልጅም